የጉድ አገር ገንፎ እያደር ይፋጃል የሚል አነጋገር አለና የኛ አገር ከድጡ ወደ ማጡ ነው። መንግስት ዜጎቹን ይፈጃል። ሲኖዶስ የአዋርያትን ቅዱስ ያሰኛቸውን የአዋርያትን ቀኖና እየደፈጠጠ በኢአማኒና አላዊ መንግስት ልጆቹን ያስፈጃል። ይባስ ብሎ ደግሞ ቅዱስ ሲኖዶሱን ለማፍረስ ከክርስቶስ አንድነት ወደ ብሔር ብሔረሰብ ሲኖዶስ ለመቀየር በውንብድና ሰዎችን ሰብስቦ የሾመ ደፋር ከሾመ በኋላ ከመንግስት ሰራዊት ተቀብሎ በጥይት እያስደበደበ ቤተ መቅደስን ያስደፈረ ሰው በላያቸው ላይ ሾሙ። አሁን አለቃችን ሁን ብለው የኛ አባቶች እና በጣም ይገርማል፣ በጣም ይገርማል። በእርግጥ ቅዱስ የሚለውን ስም በጸጋ የሚሰጠን ከእግዚአብሔር መንፈስ ቅዱስ። ቅዱስ የሚለው ቃል ለእግዚአብሔር የተገባ ነው። ለሰውም ይሁን ለአንድ ጉባኤ የሚሰጠው በጸጋ ከእግዚአብሔር ሲቀበሉት ነው። ከእግዚአብሔር መቀበል ማለት ያለ ዋጋ የሚሰጥ አይደለም ለሰማዕትነት ራሳቸውን ከዓለም የለዩ የተለየ ቅዱስ ንጹህ ክቡር የክቡር አምላክ ጸጋ ያደረበት እግዚአብሔርን በምድር ለመግለጥ የዚህን ዓለም ፍትወት የናቀ ከሁሉ በላይ ነውር ርኩስ የሆነውን የሰውን ልጅ ከጥምቀት ልጅነት አውጥቶ ወደ ጎሳ ወደ ዘር የሚቀይረውን የዘር ፖለቲካ የሚቃወም መነኮስኩ ብሎ ሞተ ነው። እንኳን መነኩሴ እኛ የተጠመቅነው ከአብ ከወልድ ከመንፈስ ቅዱስ ከተወለድም በኋላ የእግዚአብሔር ልጆች እንባላለን እንጂ የሆነ ጎሳ ልጆች አንባልም። ክርስቲያን ተብለናል። ይሄ አዲስ ዘር ነው። ከወንድና ሴት ሩካቤ ያልተገኘ አዲስ ዘር በዮሐንስ ወንጌል ምዕራፍ አንድ ከቁጥር አስር እስከ አስራ ሶስት ያለውን ብንመለከት ማለት ነው ወደ ወገኖቹ መጣ፣ አልተቀበሉትም። ለተቀበሉት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው እነሱም ከወንድና ከሴት ፈቃድ ወይንም ከስጋና ደም አልተወለዱም የተባለልን እኛ ይሄን ጥሰን ጭራሽ ይሄንን ትልቅ የእግዚአብሔር ልጅነት በረኝነት ይጠብቅ ዘንድ ጳጳስ የሆነ ሰው ሲኖዶስን ለማፍረስ ከሰራ በኋላ ደም ካስፈሰሰ በኋላ በአደባባይ የወደለውን በደል ንስሐ ሳይገባ ከተወገዘ በኋላ ወደ ኋላ ያወገዘና በሐዋርያት ቀኖና መሰረት እንኳን ክነቱ ሊመለስ ከምዕመናን ሊለይ የሚገባውን ሰው በላያቸው ላይ ሾሙ። የኛ አባቶች ይገርማል። የተወገዘውን ሳይፈቱ መሾም፣ ላያሳቸው ላያቸው ላይ ገዳዩን፣ ላያቸው ላይ መሾም፣ በዓለም የታወቀውን ለእረኝነት አይገባም ሴት አዳኝ ነው የተባለውን ሁሉ ብፁ ማለት በጣም አስገራሚ አስገራሚ ነው። ታዲያ ይህ ምን መሰለኝ፣ ቅዱስ የሚለውን ስም እግዚአብሔር መንፈስ ቅዱስ እየተጠራበት ነው። እግዚአብሔር መንፈስ ቅዱስ ክብር ምስጋና ለእርሱ ይሁንና ለእርሱ ያልታዘዙ ለእርሱ ያልተገዙ ይህን ስም ራሳቸው ላይ ስለቀጸሉ ቅዱስ መሆን ይችላሉ ወይ? ስሙን መቀጸል አይደለም ቅዱስ ስሙን መኖር ነው። ስሙን ለመኖር መጋደል ነው። ስሙን ለመኖር የዚህን ዓለም ድሎት ምቾት፣ የዚህን ዓለም ፍላጎት መተው ነው። የዚህን ዓለም ነገስታት፣ መኳንንት አለመፍራት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋን የሚገድሉትን አትፍሩ፣ ይልቁንም ስጋና ነፍስን አዋህዶ ለዘላለም በሲኦል ሊቀጣ የሚችለውን አምላክ ብቻ ፍሩ ነው የተባለው። እና ፍርሃት ለጊዜው ያሰቅቃል። ቅዱስ ጴጥሮስም ፈርቷል። ፍርሃቱን ያሸነፈው ግን በፍጹም ፍቅሩ ነው። አለቀሰ፣ ንስሓ ገባ። መስቀል ላይ ሲያወጡት እንኳን ከጌታዬ እኩል ወደ ላይ አልሰቀልም ወደ ወደ ታች ዘቅዝቁኝ አለ። ያህል ጭካ ያገኘ ነው። እኛም ልንፈራ ልንደነግጥ እንችላለን። ግን 50 አመት ሙሉ እንፈራለን እንዴ? ተሰብስበን እንፈራለን። የፈሪ ጉባኤ ነው። ደርግ ሲያዘው እሺ፣ ወያኔ ሲያዘው እሺ፣ ብልጽግና ሲያዘው እሺ የሚል ምን ጉድ ነው። አንድ አንድ ሰማያት እንኳን ንጣ እውነት የሚናገር በጣም ያሳዝናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ቅዱስ የሚለውን ስም ከፊቱ ያደረገ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ ነው ከፊቱ ብፁ የሚለውን ቅጽል ያደረገ ብጽህናን ሳይኖረው ቅድስናን ሳይኖረው ከተጠራበት እና እኛም እሱን ካመምን ካመንን ክብር ምስጋና ይግባውና እግዚአብሔር መንፈስ ቅዱስን ትመስላላችሁ ብለን እግዚአብሔር እንደመሳደብ ነው። እግዚአብሔር እንደመሳደብ ነው። ብጹእ ብፁዓን እነሄን ይሄን የሚያጥል ከየታችን ተናግሯል። ብፁዓን የሚራሩ ናቸው። አ ብፁዓን ስለ እውነት የሚሰደዱ ናቸው። ብፁሐን ፍቅር የሚሰጡ ናቸው። አንቀጸ ብፁሐን እዛ ማቴዎስ ወንጌልን ማየት ነው። እና ወዳጆች በመቅለስ ለስ በማስመሰል መዳን አንችልም። እውነት እንነጋገር። አባቶቻችን አባቶን ይገኙ በሐዋርያት ሥራ ምዕራፍ ሀያ ቁጥር 28 ላይ እንዳለው አንድ ሀለ ቅዱስ ጳውሎስ በኋላ ዘመን ጨካኞች እንደሚመጡ አውቃለሁ ስለዚህ ነገር ሳላቋረጥ፣ ስለ እናንተ ሳዝን፣ ሳለቅ፣ ስጸልይ ይኖር ያለው። አሁንም በደሙ የዋጃትን ቤተክርስቲያንና በጎቹንና ለራሳችሁ ተጠንቀቁ። ለራሳቸው የማይጠነቀቁ የማይገባቸውን ስም የሚወስዱ ለልጆቻቸው የማይሰቃቸው ሲያርዳቸው የነበረው መልሰው የሚሾሙ ሰዎች የሰበሰቡበትን ቅዱስ ሲኖዶስ ብሎ መጥራት እግዚአብሔር መስደብ ይመስላችሁ። እግዚአብሔር ይግለጥልን ላይ አላውቅም።